ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ትላንትና ሩታ እንግዲህ አብርሽ በግድ ካልወሰድኩሽ ብሎ እየጎተታት ነበረ፣ እና ከቻልከ እጄንም ቆርጠ ውሰድ እያለችው ነበረና፣ ማለት ነው የሆነ ለመናገር ይሄ ከሩታ ጋር የመጣው ኤርሚያስ የሚባለው ማለት ነው ሎርማን ጓደኛ እንጂ ለሩታ ምንም አይደለም። ሲቀጥል ደግሞ ከዚህ በፊት ማለት ነው በደንብ ታውቁት አላችሁ ልጁን። እንዲሁም መንገድ ላይ ጥያቄ ጠይቋት እንደዚህ ጥያቄ ይጠይቃል። እና ሌላኛው ደግሞ ከይሳቅ ጋር ጓደኛሞች ናቸው። ገባቸው አይደለ? ከይሳቅ ጋር ማለት ነው። በፊት አብርሽን ለማናደድ ይሳቅን ይዛ መታ ነበረ ሩታ። ከዛ ደግሞ አሁን ደሞ የይሳቅ ጓደኛ ነው ይዛ የመጣችው ማለት ነው እንጂ ሩታ ከዛ ልጅ ጋር ምንም አይነት ነገር የለም። ነገር ግን ወንድን ይዞ መምጣት ወይም ደሞ ሴት ላይ ተለጥፎ መምጣትን እያስተማረ አብርሽ ነው። ምንም ማድረግ አይቻልም። እንኳን ማለት የዛ ሰዓት አብርሽ ማለት ነው ፍቅረኛው መጣ እንደዚህ ፎቶ አለኝ ከእሱ ጋር እንደዚህ ምናምን ስትል ማለት ነው እባክሽ ሂጂ ቡታጀራ ምናምን ብሎ ከመለመን ወይም ደሞ ሩታ ደሞ የት ነው አርፍዴ የመጣ ሆ ብላ ስትቆጣው አብርሽን ማለት ነው። የዛ ሰዓት ማስተካከል የነበረበት አብርሽ ነው። ገባችሁ አይደለ? ሌላ ደሞ ማለት ነው የዛ ሰዓት ሚስቴ ናት እሷ ወይም ደሞ እኔ አስተካክላለሁ፣ አብረን እናስተካክላለን ብሎ ማስተካከል ነበረበት። የዛ ሰዓት ማለት ነው ግን አብዛኛው ሴቶች ጋር ተለጣጥፎ ሲመጣ ማስል ያስለመደው አብርሽ ነው። ሩታ አይፈረድባትም። ነገር ግን ሩታን የሚሰድባት ወይም ደግሞ ሩታ አሁን እንድትሰደብ ነው የተደረገችው ማለት ነው። ምክንያቱም ሩታ አንቺ እንንጃ አላቅም እንዴት እንደምመክራት ሩታ ማለት ነው። የምሬን ነው። ምክንያቱም አሁን አንቺ እርጉዝ ነሽ ጭራሽ ማለት ነው። ስሪ እንኳን ይሄ ስራ ቢባል ራሱ ወንድን ይዘሽ መምጣት አልነበረብሽም በጭራሽ ማለት ነው። እንደምትሰደብ እኮ አውቀሽ ነው ያመጣሽው እንግዲህ አታቂም አልልም። አውቀሽ ነው ያመጣሽው። ነገር ግን በዚህ ልክ ደግሞ እንድትሰደቢ አልፈልግም። ገባሽ አይደለ? ሌላኛው ገን ማለት ነው አሁን ምንድን ነው ትናንትና እንግዲህ አብረሽ በጣም ተናደሩ። ልጁን በቃ እንዴት እኔ ሚስቴ ናት እያለ ነበረ ምናምን ማለት ነው። ሚስት ስለ እናንተ ማለት ነው በፊት ሚስት እንደሆነች በደንብ እናውቃለን። ባልና ሚስት እንደሆናችሁ እናውቃለን። ነገር ግን መሀላችሁ ላይ ክፍተት የፈጠራችሁ እራሳችሁ። አሁን ሩታ ቤቱን ለቀ ይወጣችኋ በዛ ምክንያት ብዙ መስተካከል ነገር እድል በጣም ብዙ እድል ሰጥታ አብርሽ ግን አልተጠቀመም። አሁን ደግሞ ሩታ እንግዲህ ወንድ ይዛ መጣች። እሱም ደግሞ ለሷ ለወር ማን ጓደኛ ነው እንጂ ማለት ነው ምንም አይደለም ወይ ፍቅረኛም አይደለም ማንም አይደለም። በዛ ላይ ደግሞ በደንብ የምናውቀው ልጅ ነው ማለት ነው። የማና ወንድ አይደለም ይዛ የመጣችው። ለማንኛውም ልጁ የኢሳቅ ጓደኛ ነው ከይስቅ ጋር ተነጋግረው ይህንን ነገር ያደረጉት አብርሽን ለማናደድ እንጂ ማለት ነው። ሩታ ጋር ምንም አይነት ነገር ኖሮ አይደለም ልጁ ማለት ነው። ነገር ግን ሩታዬ፣ አንቺ አሁን ገና ሆድሽ በጣም እየገፋ ነው። የሆን ነገር እንድትኝ አልፈልግም። ስለዚህ ተመለሺ፣ ለልጅሽ እያልሽ ማለት ነው። እባክሽን፣ እባክሽን ታረቁ። በቃ ሁሉም ነገር ይቀር። እባክሽን ሩታ፣ ስለዚህ አሁን ሰው አንችን እንዲሰድብሽ ነው ገባሽ አይደለ? ብዙ ሰው ማለት ነው እየፈለገ ያለው ቲክቶክ ላይም ሁሉም ቦታ አይቼ ያለው አንቺን እየሰደቡሽ ነው ያለው። ስለዚህ አንቺ እንድትሰደቢ እኔ አልፈልግም። ስለዚህ አባክሽን ወደ ቤትሽ ተመለሺ። እነሱን ተያቸው። ሰው ማንም ሰው እንትን ይበል ያውራ፣ እየፈለጉትን ያውሩ። አንቺ የራስሽን ስራ ትሰራለሽ። ወንዱን ደግሞ ይዘሽ የመጣሽው በምን ምክንያት እንደሆነ እኛ እናቃለን። ነገር ግን እኔ መለመን ፈልጉ ማለት ነው። ሁሉም ነገር ይቅርና የመጨረሻ እድል ሲጩ ለአብርሽ ታረቁ ነው የምፈልገው በተርፌ ነው። ቤተሰብ ሰላማችሁ ይብዛልኝ። ባይ ባይ።